የምናገረው በአንድ ሀሳብ ላይ ነው። እሱም ጤናማ የሆነ መንፈሳዊ ህይወት፣ ጤናማ የሆነ ጤናው ያልተዛባ ያልተበላሸ መንፈሳዊ ህይወት በሚል ነው አወጣሁት። ቁጥር 23 እና 24 ትክክል። ሌላ ሰው ደግሞ ሁለተኛ ቆሮንቶስ 13

ቁጥር 13 ማን ነው? ሁለተኛ ቆሮንቶስ ምዕራፍ 15 ቁጥር ምዕራፍ 13 ቁጥር አምስት በሃይማኖት ብትኖሩ ራሳችሁን ወይስ ምናልባት የእናንተ ኢየሱስ ክርስቶስ እናንተ ስ እንዳለ ስለእናንተ አታውቁምን? ይበቃል። ይበቃል። ሁለቱንም ያነበቡትን ሰምታችሁ ከሆነ ራስን ቼክ ስለማድረግ ነው የሚናገረው። መፈተን መፈተሽ ራስን ጤነኛ ነኝ አይደለሁም የሚለውም መመርመር መፈተሽ ላይ ነው ሁለቱም ክፍሎች የሚናገሩት። ምናልባት ኢየሱስ ክርስቶስ በእናንተ እንዳለ ቼክ አድርጎ እያለ ሐዋርያው ጳውሎስ ይናገራል። ዳዊት ደግሞ መርምረኝ፣ ቼክ አድርገኝ በደንብ እያለ ይናገራል። ምሳሌ እየሰጠው እናገራለሁ አሁን እዚህ ምድር ላይ ስንኖር ለዚህ ለምድራዊ አካላችን በአመት አንድ ጊዜ የሚደረግ ይሄ ቼክአፕ የምንለው አይደለም። ያንን ስናደርግ ምን ማለት ነው ለሐኪሙ ፈቃድ ነው የምንሰጠው? ያው መጽሐፍ ቅዱስ በደም ውስጥ ህይወት አለ ብሎ ይናገራል። ሰው ብዙ ደሙ ከፈሰሰ ይሞታል። ደም ውስጥ የሰውየውም ጤንነት ሙሉ ለሙሉ ማወቅ የሚችሉበት መንገድ አላቸው ሐኪሞች ላብራቶሪ ይወስዱና ሲፈትሹት ኪድኒው በትክክል ይሰራል ላይሰራም፣ ጉበቱ በትክክል ይሰራል ላይሰራም፣ ሌላ ችግር አለበት የለበትም የሚለውን ነገር በደንብ አድርገው ማወቅ የሚችሉበት መንገድ ነው ያ። ይሄንን እንዲያደርጉ ሐኪሞችን ኦቶራይዝ ማድረግ ማለት ነው። ፈቃደኛ ሆኖ። ይሄ ነገር ይቆራረጣል መሰለኝ። ጥሩ ነው። መሀል ላይ ድምፁ ሲቀያየር እየሰማሁት ነው። ፈቃደኛ ሆኖ ሰውየው ደሙን ሰጥቶ ለጤና ባለሙያው በቃ ቼክ አርገኝ በደንብ ውስጥ የምን ችግር እንዳለ ይህና ንገረኝ፣ ከዛ ከነገረውስ በኋላ ከዛ በኋላ እኔ የሚያስፈልግ ሕክምና ካለ እሱን እየወሰድኩኝ ወደ ጤነኝነት መሄድ እፈልጋለሁ ብሎ ፈቃዱን ሲሰጥ ማለት ነው። አንድ ሰው የደም ምርመራ ሲካሄድለት ይሄንን ዓመታዊ ምርመራ ለማድረግ ሰዎች ምን ያደርጋሉ? ፈቃድ ጠይቀው ከስራቸው ወይ ከትምህርት ቤታቸው ፈቃድ ጠይቀው ይቀራሉ እና ያን ቀን አይሰርዙም። ሄደው እንዳሉት ደማቸውን ይሰጡና ምርመራ ይካሄድላቸዋል። ከዛ ውስጣቸው ያለው ውጤቱ ሲመጣ በውጤቱ መሰረት ነርሷ ወይ ፍሮንዴስ ላይ የምትሰራ ትደውልና እከሌ ያሉ ደሞት ተመርምሯል፣ እንዲህ እንዲህ እንዲህ አይነት ነገር ተገኝቶቦታል። ስለዚህ ከዚህ በኋላ እንዲህ አይነት ሕክምና፣ እንዲህ አይነት መድኃኒት መውሰድ መጀመር አለብዎት ተብሎ ሊነገራቸው ይጀምራል። ሰውየው መንፈሳዊውንም ሕይወት እንደዚህ ምርመራ እንድናደርግበት ጋብ ብለን ቼክ እንድንደረግ ምክንያቱም ምናልባት እየሄድን ያለ ነው። አካሄድ ልክ ሆኖ ሊሆን ይችላል፣ ወይ ደግሞ የመንፈሳዊ ህመም ያለው ሊሆን ይችላል። ቼክ ለመደረግ ፈቃደኞች መሆን ያስፈልጋል። እሱ ላይ ነው አሁን ዋናው ሐሳብ በአጭሩ ምናገርና ማበቃው። ግን ይህንን ምድራዊውን ህክምና ሰዎች እንዳያደርጉ፣ ቼክ እንዳይደረጉ፣ እንዳይመረመሩ የሚያዘናጓቸው ነገሮች አሉ። ከነሱ ለምሳሌ አንድ ሰው በደንብ ምግብ መብላት ከቻለ ጤነኛ ነኝ፣ በልቼ ውላለሁ፣ አድራለሁ፣ ምንም ችግር የለብኝም። ስለዚህ መመርመር አያስፈልገኝም። እኔ እንደዛ ያሉ ጓደኞችም ነበር። ከሰራ ስራውን ከሰራ ደሞዝ ካገኘ ምን ካለ ከወጣ ከገባ በቃ ምን ያደርጋል? እኔ ጤነኛ ነኝ፣ ወጥቼ ይገባለሁ፣ ጠንካራ ሰውነት አለኝ፣ መኪናዬን አሽከረክራለሁ። በሰላም ነው ኤግዚት ማረገው ከ ላይ ምንም ችግር የለብኝም ልጆች እያሳደግኩ ነው፣ ጠንካራ ሰራተኛ ነኝ፣ ስለዚህ እራሴን አሞኝ አያውቅም። እንዲህ አይነት ነገሮች ያዘናጋቸዋል እንዳይመረመሩ ከዚህም ሌላ በቃ ምን መዘርዘር አያስፈልግም። ከጊዜያችን አንፃር እና መንፈሳዊውም ነገር ላይ ጤነኛ የመሆኑ ማረጋገጫ ልክ በምድራዊው ነገር ሰዎች ወጥተው ገብተው ሄደው ሰርተው ምናምን በልተው ጠጥተው መኖር እስከቻሉ ጤነኛ የሆኑ ስለሚመስላቸው እንደሚመስላቸው ሁሉ መንፈሳዊውም ህይወት ላይ ሰዎች ቤተ ክርስቲያን በሰዓቱ ስለመጡ ወይ ደግሞ ስላገለገሉ፣ ወይም ደግሞ መዘመር ስለቻሉ ጤነኞች ኮንፍራንስ ላይ ስለተሳተፉ መስለው ለራሳቸው ሊያስቡ ይችላሉ። አሁን በዚህ ሰዓት እዚህ ብቻ አይደለም፣ ሜሪላንድ ብትሄዱ፣ ዲሲ ብትሄዱ፣ የትም ብትሄዱ በሙሉ ፕሮግራም ላይ ያሉ ሰው ሁሉም ፕሮግራም ላይ ያለ ሰው በሙሉ መንፈሳዊ ጤንነት ላይ ነው ያለው ወይስ አይደለም የሚለውን ሌላ ጊዜ እናወራለን። ይቻላል። ሰርቶ ወጥቶ መግባት እንደሚቻል ፕሮግራም መካፈል መውጣት መግባት ይቻላል። ምንም ችግር የለውም። ግን የጤንነት ማረጋገጫው እሱን ልበልና ልቀጥል። ልክ የዚህ የምድራዊው ሕክምና ደም ሰተን ሐኪሞች መርምረው አይታችሁ ከሆነ ዳውንሎድ አድርጋችሁ ስትመለከቱት እንትኑ ቁጥሩም ያሳያል። ጤነኛ የሆነ ቁጥር ከዚህ እስከዚህ ነው ከተባለ ጤነኛ ነው። ከዛ ካነሰ ችግር አለ፣ ከዛ ከበለጠ ችግር አለ። መንፈሳዊውም ጤንነት የሆነ ቦታ አለው። አንድ ሰው ኢየሱስ ክርስቶስን እየተከተለ በወንጌሉና በሐዋርያት ትምህርት ብቻ ከተንቀሳቀሰ ጤነኛ ነው ያለው። ከዛ ከተዛነፈ ከጤነኝነት እየተጓደለ ነው ያለው፣ እየጎደለ እየጠፋ ነው ያለው። ስለዚህ መመዘኛው ይሄ ነው ያለው። ግን በሌላ በኩል ሰዎችን የሚያዘናጋ አንድ ነገር ልንገራቸው። ጤናቸውን እንዳይመረመሩ እራሳቸውን ሲያማቸው ቶሎ ቶሎ ፔንኪለር ይወስዳሉ ከዛ ያምን ያደርጋቸዋል መሰለ፣ ያደነዝዘዋል። እንዳይሰማው ህመሙ እንዳይሰማው እንዳያመው፣ የሚቆረጣጠመው መሆኑን ሁሉ ቀጥ ያደርግለታል። በሽታው ተወገደ እንዳለ ነው። እሱ መሸፈኛ ነው፣ ጊዜያዊ ማደንዘዣ መንፈሳዊ ውስ እንቅስቃሴ ላይ ማደንዘዣዎች። ልንገራችሁ ስለማደንዘዣዎቹ ትንሽ። ማደንዘዣ በደንብ እየተሰጠ ነው አሁን ያለ ከማደንዘዣዎቹ መሃል አንደኛው ይሄ የልምድ ግርግሩ ነው ግርግሩ ሰዎቹን አደንዝዞ ምን አይነት ፕሮብሌም ላይ እንዳሉ እንዳያውቁ አፍኖ ይዟቸዋል እንዳይሰማቸው ያሉበት ችግር እንዳይታወቃቸው ጩኸቱ ምናምኑ አደንዝዞታል በቃ ማደንዘዣ ግን ለተወሰነ ሰዓት ነው የሚይዘው ይቀጥላል እንዲያለ ይቀጥል ይቀጥልና፣ አት ሳም ፖይንት የሚረግፍ ይኖራል። አሁን ይህንን ስናገር እንዴት እንዲህ ይላል፣ ይሄ የሚረግፍ ይኖራል። እንደውም አሁን አባባል አላለም፣ ወጋው ምን የሚሉ ይሉኝ ይችላል አለ። ብዙ እውነቴን ነው መነግራቸው። እኛ ኮ ድሮ ነው ጌታ ነው ያገኘ ሰላሳ ስምንት ሰላሳ ዘጠኝ ነግ አብረውን ሀይ ስኩል የነበሩ ጓደኞች አሉን። አብረውን ትምህርት ቤት የነበሩ ጓደኞቻችን አሉ፣ አሁን አለን። እንግዲህ ቀንቶን አለን እኛ እና፣ ማደንዘዣዎቹ ብዙ አይነት ናቸው። አንዷን መዘዝ አድርጌ ለምሳሌ ልንገራችሁ። አሁን የማደንዘዣ ፕሮግራሞች አሉ፣ ኃይለኛ ኃይለኛ ዝማሬዎች የሚመስሉ ነገሮች። ዝማሬ ጥሩ ነው፣ እኔ እዘምራለሁ፣ ሁሉም ሰው ይዘምራል። ግን ማደንዘዣዎች አሉ። ማደንዘዣ ሰብከቶች አሉ። ለምሳሌ ብዙ ሰው እየደነዘዘበት ያለውን ልንገራችሁ። ለምሳሌ እግዚአብሔር በእንደዛ አይሰራም አላልኩ፣ ይሰራል፣ ይሰራ ይችላል። ግን ማንም ሰው ሊሰብካት ሊያስተምራት የሚችል አይነት አንድ የሆነች የመጣች አለች። ሰሞኑ አመታት ተቆጥረዋል ትንሽ እግዚአብሔር እስራኤልን ባህር ከፍሎ አሻገረ ይልና ዛሬ ለአንድ ሰው እንዲሆንለታል ሲል ሰው ዋ፣ እግዚአብሔር እንዲህ አይሰራም አላልኩ፣ ሊሰራ እግዚአብሔር የማይችለው ነገር የለም ። ነገር ግን ይሄ እንትኑ ሞቅተው በደንብ አድርጎ አደንዝዞ ጠፍሮ ህዝቡን ይዞታል። የት እንዳለ እንዳያቅ፣ ጤናውን እንዳያቅ፣ ተመርምሮ ጤነኛ ነኝ አይደለሁም የሚለውን በደንብ ቼክ እንዳያደርግ አፍዝዞታል። አሟሙቆት አየር ላይ ነው ያለው ሄዶ ሄዶ ሄዶ ሊሚት አለው አይደል? ሁሉም ነገር የሆነ ሰዓት ላይ ሲደርስ ይሰላችል። ኢሞሽን የሞቅታ ከሆነ ይሰላችና ከዛ በኋላ ነው ግን ምንድን ነው ማለት የሚጀመረ። እኔ ጴንጤው ቸርች ሄጄ ነበር ለረጅም ጊዜ አይቻ ውሸት ነው ይሏቸዋል። ከዛ በኋላ መጀመሪያም ኢየሱስን አላገኙት እና ወደሚቀጥለው ለማለፍ ያው መጽሐፍ ቅዱስ ላይ ስትመለከቱ ማነው፣ ቅድም ወደ ምድራዊ አካል ስመለስ በሽታ የሚያመጡ ነገሮች አሉ። ይሄ ከማደንዘዣው ሌላ በሽታ አምጪ ነገሮች አሉ። ከነሱ መሃል አንደኛው በንጽህና መጓደል ምክንያት ነው፣ በሽታ የመጣብህ ይሆናል። ሐኪሞች እውነታቸውን ነው፣ ጃንክ ፉድ ስለምትበላ ነው፣ ይሄ ክፉ የሆነ ጥሩ ያልሆነ ጤና የማይሰጥ ምግብ ስለምትበላ ነው ይላሉ። አንዳንዶቹ ደግሞ እሱም ትክክል ነው። እናምንበታለን። ተላላፊም በሽታ አለ። ይሄ የሚወረስ ደግሞ በዘር የሚወረስም ህመም አለ ይሉናል። እና እነኚ ነኝ ናቸው። ይሄ አሁን ይሄ ጃንክ ፉድ ያልኩት ደግሞ አሁን አለ እንደዚሁ። እሱንም ደግሞ ትንሽ ላንሳላችሁ። ይሄ ልክ ምድር ላይ ፍራይድ የሆነ በየቦታው ሲሸት ደግሞ በጣም ዴሊሽስ ነው አይደለም? ስታልፉ፣ እኔ አሁን ሬስቶራንቶቹ መጥራት ስለማልፈልግ ነው። ስታልፉ ሽታቸው በጣም እንትን ነው እና እንደውም ቆይ ልግባ እንዴ ትላላ ወደ ቤት ልትሄዱ አርፋችሁ መንገድ ይዛቸው የነበራችሁት እንዲህ አይነት በጣም ደስ የሚሉ ኃይለኛ ጃንክ ምግቦች አሉ መንፈሳዊ ጃንክ ምግቦች ከየት እንደመጡ እንደሆነ አይታወቅ እነኚህ የሚሰጠ እነኚህ ደግሞ የሚመርዙ ናቸው ጠቅላለ የሚያደነዘዝ ብቻ ሳይሆን መርዞ የሚገሉ አንድ ጊዜ አንድ ሰው እንዲህ ብሎ ሲሰብክም ሲናገሩም አንድ ብቻ አይደለም ብዙ ሰዎች እንዲህ አሁን የተነሳ በደንብ የሰፋ አደገኛ ምግብ ነው፣ በየኮንግሬጌሽኑ ላይ እየተሰጠ ያለ። አንድ ሰው እንዲህ ብሎ ሲል ሰማው። አዳምጡኝ፣ አሁን ማጭበርበሪያውን አዳምጡ በደንብ። ሰው በጽድቁ ነው ወደ እግዚአብሔር መንግስት የሚገባው። በራሱ ጽድቅ፣ በራሱ ማንነት፣ በራሱ ስራ አይገባም። ማንም ሰው አይደለም በጽድቁ አይገባም በአመፁም ከእግዚአብሔር መንግስት ሊወጣ አይችልም ብሎ እንዲህ እያሉ ያስተምራሉ። ስለዚህ በአመፅ አይወጣም። በኋላ ላይ አንዱ ላይ ክፍሎች እና እና እሱን እንደመሰሰዋል። እንዲህ አይነቱ ነገር ይሄ አደገኛ ነው፣ በጣም አደገኛ። ይኸው መርዝ የምላችሁ ምግብ እንዲህ አይነት ነገር ነው እና ቅድም ያልኩትን አንድ ይልድ ደግሞ ኢየሱስ ክርስቶስ ያስተማረውን ወንጌል እና የሐዋርያትን ትምህርት ተከትሎ በጥንቃቄ የሚሄድ ሰው መስመር ውስጥ ነው ያለው። ይሄ ሰው ጤነኛ መንፈሳዊ ጤና ውስጥ ያለ ሰው እዛ ውስጥ ነው ትክክለኛው መነቃቃት ያለው። ትክክለኛው ነፃ ማውጣትና ነፃ ማውጣት ያለው እዛ ውስጥ ነው። ትክክለኛው ቀናው፣ ጤነኛው ፈውስ ያለው። ከዛ ውጪ ምንም የሚበላ ምግብ የለም። ምንም አደንዘዣ አያስፈልግም። ትክክል አይደለም። ይሄንን ካልኩኝ ጊዜ ለመሸማት አንድ እንትን ልንገራችሁ። ለምሳሌ አንድ ሰው ሊመረመር ሐኪሙ ጋር ሲሄድ ዘነጥ ብሎ በቃ ወርቅ በወርቆ በጣም የሚገርም አይነት አለባበስ ለብሶ አምሮበት ቼክ ሊደረግ ነው ሲሄድ፣ ሐኪሙ አይቶት አይ አንተማ በጣም ጥሩ ነው የለበስክ፣ ያምርባል አንተ ምንም መርመር አያስፈልግህም ይለዋል። እንደውም አንዳንድ ሐኪም እንደዛ ሲሆኑ ይህ ሰውዬ ቆይ እንደውም ለጠቅላላ ቼካፕ ያላሰበውን ሁሉ ሊመረምረው ይችላል። ይህማ ቀዥቃዣ ነው ብሎ ብዙ ነገር ሊያሉ ብዙ ብዙ ሊፈትሸው ይችላል። መንፈሳዊውም ጋር እንደዚህ ነው። በጭራሽ ሰውን በማየት ማወቅ አይቻልም። ባለፈው ተናግሬያለሁኝ አይደለም የአስቆሮቱን ይሁዳን ኢየሱስ ነው እንጂ የሚያውቀው አስራ አንዱ ሌሎቹ አያውቁትም ነበር። እስከ መጨረሻው መጨረሻ ላይ ራት ሲበሉ ያኔ ነው በምልክት ነግሯቸው ያኔ ነው በቃ የተነቃበት እንጂ አያውቁትም፣ አያውቁትም አብሮ እነሱም የሚያደርጉትን ተአምር ሁሉ ሲያደርግ ነበር። አንድ ሰሞን ስልጣን ሰጥቷቸው ሄዱ በሚል ጊዜ አብሮ የሚገርመው ሉቃስ ደግሞ ያንን ሲጽፍ ምናለ ከነኛ አንዱ ያስቆረቱ ይሁዳ ነበር አለ። ሄዶ ተአምር አድርገው ምን ብለው ሲመለሱ ይቻላል እንደዛ ማድረግ ሊል ነው ሉቃስ እና፣ በእንደዛ ይሄ በውጭ በሚታይ ማንነት ማንም ጥሩም መጥፎም ተብሎ አይፈረጅም። ከሱ ጋር ያለው በውስጡ ያለውን የእግዚአብሔርን መንፈስ አይቶ ነው። ይሄ እውነተኛ መንፈሳዊ ነው፣ ሰው ነው መታዘዙን፣ ይሄ ወንጌል ውስጥ መሆኑን ታይቶ ነው። እሱንም ጌታ ነው የሚያውቀው እና የመጨረሻውን ነገር ለመናገር ራእይ ምዕራፍ ሶስት ላይ እንሂድና ኢየሱስ አንድ ጊዜ ይሄ አኗል ቼካፕ አካሄደ። አንድ ቤተ ክርስቲያን ላይ ቼክ አደረጋት፣ በደንብ አድርጎ እስካን ተደረገች። መረመረና ቴዲ ሪዛልቷን ትነግረናለ። ራእይ ሶስት ቁጥር አንድ ጀምሮ ልክ ምርመራውን አካሄዶ ሲጨርስ ሪፖርት ሊቀርብ ነው። አሁን ምን ምን እንደተገኘባት ከአንድ ጀምሮ። በሰርዴስ ወዳለ ወደ ቤተ ክርስቲያን መልአክም እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስት፣ ሰባቱ ከዋክብት ያላት እንዲህ ይላል፣ ስራህን አውቃለሁ፣ ያው እንደሆንክ መሆንህን፣ ስምህ ስም አለህ ትቀጥለዋል እንዴ? አሁን በሰርዴስ ያለችው ቤተ ክርስቲያን ምርመራ ተደረገላት። ምርመራ ተደረገላትና ከዛ ኢየሱስ ስራህን አውቃለሁ ስም አለ ስም አለ የእንዴንዴን ኢንተርናሽናል ሚኒስትሪ ወይም ደግሞ እንደዚህ እንደዚህ እንደዚህ ቤተክርስቲያን በዚህ ከተማ ያለችው ምናምን ተብሎ እንግዲህ ምልክቶችም ሊኖሩ ይችላሉ። ሰዎችም እዛ ቸርች እንሂድ ሊባባሉ ይችላሉ። ግን ምን ሆነ አላለ? ሞታል እንዴ? ቆይ አሁን በደንብ ፕሮግራም እየተደረገ በደንብ በቃ አምልኮ ፕሮግራም፣ የፈውስ ፕሮግራም፣ የምን ፕሮግራም እያለ ሞታል ይባላል። እዛ ጋር አይደለም። የመንፈሳዊ ጤንነቱ እዛ ጋር አይደለም አይደለም። ከዛስ ምን አለ? ማይክ ማይክህ ግን አይሰራም። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፤ በማናቸው ሰዓት እንደምንመጣ ከቶ አታውቅም። ቀጥል። ነገር ግን ልብሳቸውንም ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የተገባቸውንም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲህ ነጭ ልብስ ለብሶ ይጎናጸፋል። ስሙንም ከሕይወት መጽሐፍ አልደመስስም። በቃ በቃ ሰማችሁ? ድል የነሳው ነጭ ልብስ ይጎናጸፋል። ስሙን ከሕይወት መጽሐፍ ምን አላደረገውም። ድል ስለነሳ ነጭ ልብስ ስለተጎናፀፈ አብሮ ስለሄደ ነው አይደለም። ያንን በአያደርግ ስኖረው መደምሰስ የለም። ምን ይላሉ መሰላችሁ ቅድም ጃንክ የሆነ ቁሻሻ ትምህርት የሚያስተምሩ ያልኳቸው አይ እግዚአብሔር ላጲስ የለውም፣ አስር እንደ እንደዚህ ጨዋታ አስመስለው ሊስሉብን ነው። እዚህ ላይ ይደመሰሳል በደንብ ምን ችግራሉ ደግሞ እኛ ምን እንችላለን፣ ሂሳብ ሰርተን ስንሳሳት መልሰን በላጲስ እናጠፋለን አለ እንኳን እሱ ከህይወት መዝገብ ላይ ስምህን አልደመሰሰም። እንዲህ የምታደርግ ከሆነ ነው፣ አብረህ ስለምትጓዝ ከኔጋ። እሺ ሁለተኛውን ምዕራፍ ማእዛው ምዕራፍ ላይ 14 ላይ ቁጥር 14 ላይ ደግሞ በሎዶቅያም ወዳለ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነ የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የሆነ የነበረ እንዲህ ነው። ተከታይ በራድ ወይም ትኩስ እንዳይደለ ስራ ማውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁም ለብ ብለሃል። በራድ ወይም ትኩስ ስላልሆን ካፌ ልተባ ነው። ሀብታም ነኝ። ኦኬ፣ እሺ ትቀጥለዋለህ። ቆይ አሁን በራድ ወይም ትኩስ አይደለህም። ስለዚህ ምን ላደረገ ነው? ቆይ እኔ አንድ ጥያቄ ልጠይቃችሁ። ኢየሱስ አሁን እዚህ ድሮ ልክ ከሞት እንደተነሳ በነበረው አካሉ ደቀ መዛሙርቱ ጋር ተገልጦ አብሯቸው አሳ በልቷል፣ አይደለም? በዛ አካሉ አሁን ለምሳሌ ነው የሚለው እዚህ መጣና ልተፋቹ ነው ብሎ ቢል ምንድን ነው የእኛ ያስደነግጣል፣ አይደል? ልተፋችሁ ነው። በቃ እናንተ አበዛችሁት። ወይ በራድ ወይ ትኩስ አይደላችሁ፣ ለብ ብላችሁ ይገኛል። ስለዚህ ልተፋችሁ ነው። ለካ ቼክ አርገኝ፣ መርመረኝ ማለት ከብዙ ነገር ነው የሚታደቀው ከብዙ ነገር ነው የሚሄድ ነው። እነሱ ብለው አይደለም፣ ግን እኛ በፈቃድ ማለት መቻል አለ። መርምረን፣ ቼክ አድርገን ጤና ጤነኞሽናን አይደለንም የሚለውን እሱ ነው ሊያቅም የሚችለው መርማሪው እሱ ነው ሐኪሙ። እሱ ጋር ነው ያለው ላቦራቶሪ በሙሉ። አሁን ሰው ነው እየመረመረ ራሱ ሊያውቅ ይፈልጋል። ሮንግ የሆነውን ራይት እያለ ነው ጤናቢስ የሆነውን ጤነኛ፣ የታመመውን ሄልዚ ነው እያለ እያወራ ነው። ከዛ ምን አለ ቴዲ፣ እዚህ ጋር በደንብ አዳምጡ አሁን እዚህ ጋር ደግሞ በጣም የሚያስገርም አንድ ነገር አለ። ሀብታም ነን፣ ምንም አያስፈልገንም፣ ሁሉ አለን። ስለዚህ ይቺ ቸርች አሁን እያነበበ እየሰማናት ያለነው የቸርቿ ጉዳይ ባለጠጎች ነን ነው የሚሉት። በጣም ሀብታም ነን እኛ እንደውም ሳስበው አጠገባቸው ያሉ ሌላ ቸርቾች ቢኖሩ እዛ ጋ ያለው ሙሉ ጊዜ አገልጋይ ወደ ጎን ዞር እያል እዛ እኮ ብገባና እንትን ብል እያያችሁኝ ነው በደንብ እኮ እንትን የሚሉት እስኪያስብል የሞላላቸው ናቸው። እነሱ አሁን የሚያውቁት ያንን ነው። ከተማ ውስጥ ያሉ የተባረኩ ብለስድ የሆነ ቸርች ተብሎ ነው የሚታወቀው። ከዛ ቀጥለው ኢየሱስ ግን ምን አላቸው? ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጸፍም፣ የራቁትነትን ሀፍረት እንዳይገለጥ ነጭ ልብስ ልብስህንም እንዳታይ አይኖችን የምትኳልበትን ኩል ከእኔ ትገዛ ዘንድ እመክርሃለሁ። ባለጠጋ መሆን ማለት ይሄኛው ነው። ሰማችሁኝ ከሆነ ባለጠጋ መሆን ማለት በእሳት የነጠረውን ወርቅ ይህንን መጎናጸፍ ከኢየሱስ ኩል መግዛት ሌላ ጊዜ እናየዋለን። ትርጉም ከእግዚአብሔር የሆነውን ነገር መቀበል ባለጠግነት፣ ይሄ ነው። ትክክለኛው ባለጠግነት ይሄኛው፣ እንጂ ባለጠጋ ነኝ ብለህ አትኩራራ። ጥሩ ነው፣ ቸርች ፕሮስፐር ብታረግ ጥሩ ነው፣ ድሆች ትረዳለች ጥሩ ነው። ብዙ ፕሮጀክቶች መስራት ይቻላል። እሱ ግን ይሄ በቃ አለን የሚባል መኮራሪያም ወይም ደግሞ የመንፈሳዊ ጤንነት የአገልግሎትን ጤንነት የሚያሳይ አይደለም። አይደለም። ከሱ ጋር ምንም አይገናኝም። እየሰማችሁ ነው ያልኩት? እየገባችሁ ነው አይደለም? አውሮ እና ይሄ ቼክ መደረግ መመርመር አይ ቲንክ አምስት ደቂቃ አለኝ ቢያንስ አይደል አዎ ስለዚህ ቴሪ ምዕራፍ ሁለት ላይ ትሄድና አንድ ነገር አይተን እንጨርሳለን አዎ ወደ ኋላ ምዕራፍ ሁለት ቁጥር አንድ በኤፌሶን ወደ አለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ በቀኝ እጁ ሰባት ከዋክብትን የያዘ ሰባት የወርቅ መቅረዞች መካከል የሚሄድ እንዲህ ነው ስራህንም ድካምህንም ትዕግሥትህንም አውቄያለሁ፣ ክፉዎችን ልትታገሥ እንዳትችል እንዲሁ ሳይሆን ሐዋርያን የሚሉትን መርምረህ ሐሰተኛ ሆነው እንዳገኛቸው አውቃለሁ። ታግሰማል፣ ስለ ስሜ ብለህም ጸንተህ አልደከምክም እ አሁን እንዴት አይነት አቺቭመንት ነው አሁን ላይ ስትመለከቱ? ክፉዎችን እንዲህ አድርገሃል፣ እነኚህም አልታገስክም ሐዋርያት ሳይሆኑ ሐዋርያት ነን አፖስቶል እከሌ ምናምን የሚባባሉትን ሙሉ እንትን ብላቸዋል። አውቃቸዋል በደምብ። ይሄ በጣም ይሄ ሙሉ ለሙሉ ጤነኛ ቤተ ክርስቲያን ነው ተብሎ ሲባል እዚህም ጋ ከዛ ምን ይላል ቀጥሎ ታያላችሁ። አስብ ይሁን፣ ንስሐ ግባ እሺ እዚህ ጋር እንዴት ይዝልኛለን? ይሄን ያክል አገልግሎም እንደገና የዳያግኖስ እንትኑ ምንድነው የሕክምናው ምርመራው ሲወጣ የጣልከው አንድ የምነቅፍብህ ነገር አለ ተባለ። ስለዚህ አሁን ምን እያልኩ መሰላችሁ፣ አሁን እኔ ብዙ እንትን ዝርዝሮች አሉት እዚ ውስጥ ግን መናገር አልችልም። አሁን ጤነኛ መሆን በእግዚአብሔር መንግስት ወይም በመንፈሳዊ ህይወት ወይም በቤተ ክርስቲያን ውስጥ ጤነኝነት የሚለካው በወንጌል ውስጥ በመሆን ነው። ሐዲድ አለ፣ የተዘጋጀ ኢየሱስ ያሰመረው ሐዲድ አለ። በዛ ላይ በመሄድ ነው ቼክ የሚደረገውም። ጤነኝነት ሰውየው ወይም ደግሞ ቤተ ክርስቲያኒቱ በወንጌሉ መስመር ላይ ብቻ ነው የምትሄደው ወይስ ወታለች ነው። አፈንግጣ ከወጣች ብዙ አይነት የመንፈሳዊ በሽታ ውስጥ ነው ያለችው። ኢየሱስ ክርስቶስ ሲያስተምር ጆሮ ያለው ይስማ የሚለው ይህንን ነው። ጤነኞች ሁኑ፣ በጤንነት ቀጥሉ ነው።